ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ግንቦት 11 ወይም 19 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ ብቅ ብለናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆን በአክብሮት የጠይቅን፣ ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳያልን። ወደ መረጃዎቹ ስናልፍ ጥቁር ገበያ እንየተመለከትን እንዳለው ቀስ በቀስ ወደ መቀነስ አዝማሚያ የሚያሳይ ይመስላል ላለፉት ሳምንታት ቋሚ በሚባል ዋጋ ላይ የቆየ ቢሆንም አሁን ላይ ደግሞ ቀስ በቀስ ሸረፍ በሸረፍ እየቀነሰ ወይም እያሽቆለቆለ ይገኛል። አንድ በአንድ መረጃዎቹን እናስደምጣችሁና ሀሳብ አስተያየቶን በኮሜንት ላይ እንጠብቃለን። በዛሬው እለት በጥቁር ገበያ አንድ የአሜሪካን ዶላር 157 ብር ከ92 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ በመመንዘር ላይ የሚገኘው ባንክ ብርሃን ባንክ ሲሆን 131 ብር ከ95 ሳንቲም ገዝቶ 134 ብር 58 ሳንቲም እየሸጠ ነው። በንግድ ባንክ 124 ብር ገዝቶ 126 ብር 48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 176 ብር 38 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አሃዱ ባንክ ሲሆን 149 ብር 98 ሳንቲም ገዝቶ 152 ብር 98 ሳንቲም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 በመሸጥ ላይ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 13 ብር ከ08 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 42 ብር ከ93 ሳንቲም እየተመነዘረ ይገኛል። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው፣ 36 ብር ከ16 ሳንቲም ገዝቶ 36 ብር ከ89 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ከ76 ሳንቲም ተገዝቶ 34 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 42 ብር ከ06 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 36 ብር ከ15 ሳንቲም ገዝቶ 36 ብር ከ83 ሳንቲም ወይም ከ87 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 410 ብር እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 222 ብር ከ67 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 418 ብር 418 ብር ከ39 ሳንቲም እየተመነዘረ ይገኛል። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ06 ሳንቲም ሲመነዘር አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ15 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ ተመን ይህን ይመስላል። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን እያረቅን ሰብስክራይብ አድርጋችሁ ለምትከታተሉን ቤተሰቦች በድጋሚ እያመሰገንን ሀሳብ አስተያየቶን ኮሜንት ላይ እንዳይረሳ ሰብስክራይብ ያላረጉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን በዚያ በቃን። መልካም ጊዜ፣ መልካም ቀን።